ቃሌ ቃሌ ከማር ይልቅ ይጣፍጣል ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘ ሁላችሁ ሁላችሁንም እንኳን ለዚህ ለሰላሳ ቀን በምናደርገው የጾም ጸሎት ፕሮግራም መጣችሁ የመላችሁ እህታችሁ ውብገነት ነኝ፣ ከኤድመንተን ካናዳ። ዛሬ እንደገና በቀን ሀያ ሶስት የምንመለከተው ስለ ልብ ሰው ያስባል እግዚአብሔር ይፈጽማል የሚለውን ነው። ሰው ያስባል እግዚአብሔር ይፈጽማል። የመግቢያ ጥቅስ የወሰድ ነው ከምሳሌ መጽሐፍ ምዕራፍ 16 ቁጥር 1 ነው። 16 ቁጥር 1 በጌታ ስም አንበዋለሁ። የልብ ዕቅድ የሰው ነው የአንደበት መልስ ግን ከእግዚአብሔር ዘንድ ነው ይላል። ሃሌሉያ። የህይወት ምንጭ የሆነውን ልባችንን አጥብቀን ለመጠበቅ በልባችን ብዙ ሀሳብ እንዳለ የሚፈጸመው ግን የእግዚአብሔር ሀሳብ ብቻ እንደሆነ ማስተዋል ይኖርብናል። ብዙ ጊዜ ይህንን ካለማስተዋል የተነሳ ለአስከፊ ጭንቀት፣ ለብዙ ተስፋ መቁረጥና ለአጉል ኪሳራ እንዳረጋለን። ይህ ሀሳብ በመጽሐፈ ምሳሌ ሶስት ጊዜ ተደጋግሞ መጠቀሱን ልብ ይሏል። የመጀመሪያው የልብ እቅድ የሰው ነው የአንደበት መልስ ግን ከእግዚአብሔር ዘንድ ነው ይላል ምሳሌ 16 1 እንደገና ሰው በልቡ መንገዱን ያቅዳል። እግዚአብሔር ግን እርምጃውን ይወስንለታል ይላል። ምሳሌ 16 9 እንደገና በሰው ልብ ብዙ ሀሳብ አለ የሚፈጽመው ግን የእግዚአብሔር ሀሳብ ነው። ምዕራፍ 19 21 ነው እንደዛ የሚለው የመጀመሪያው የእስራኤል ንጉሥ ሆኖ የተቀባው ሳኦል የጠፉትን የአባቱን አህዮች ሊፈልግ በወጣበት መንገድ ላይ ነበር ሳሙኤል አግኝቶ እግዚአብሔር በርስቱ ላይ ገዢ ይሆን ዘንድ እንደመረጠው በማወጅ ዘይቱን በራሱ ላይ አፍስሶ ወደ ዙፋኑ የመራው፣ አንደኛ ሳሙኤል ዘጠኝ አስር ሳኦል በልቡ የነበረው እቅድ ሌላ የነበረ ቢሆንም እግዚአብሔር ግን እርምጃውን ወሰነለት። ለተሻለ አላማና ለታላቅ አገልግሎት ጠራው። ሙሴ ከልጅነቱ ጀምሮ በተአምራዊ መንገድ በፈርዖን ቤተ መንግስት በእናቱ ሞግዚትነት ሲያድግ እግዚአብሔር ለትልቅ ዓላማ እንደጠራው ተረድቶ ነበር። በባርነት ይጨቆኑ የነበሩትን ወገኖቹ ነፃ ወጥተው ለማየት ትልቅ ሀሳብ በልቡ ነበር። ይሁን እንጂ በራሱ መንገድ ይህንን የልቡን ሀሳብ ለመፈጸም ያደረገው ሙከራ የተሳካ አልሆነም። እሱ በጉልበቱ እስራኤላዊ ወገኖቹን የሚጨቁኑትን ግብፃዊያን ለመታገል ያሳየው ሙከራ ጭራሽ ወደ ምድረ በዳ እንዲሰደድ አደረገው። ነገር ግን አርባ ዓመት በቆየበት ጊዜ በዚያ ምድረ በዳ ዘፍጥረት ዘጸአት ሁለት ስድስት ላይ እንደሚለው የልብ ዕቅድ የሰው እንደሆነ የአንደበት መልስ ግን ከእግዚአብሔር ዘንድ መሆኑን ተማረ። ሀሌሉያ እግዚአብሔርን በሙሴ ውስጥ የነበረውን እስራኤላውያን ከባርነት ቤት ነጻ ሆነው የማየት ሀሳብ ከሙሴ መንገድ እጅግ ከፍ ባለው በራሱ መንገድ ተፈጻሚ እንዲሆን አደረገ። የዮሴፍ ወንድሞች በቅናት አይናቸው ቀልቶ በወንድማቸው ላይ ከባድ በደል በመፈጸም ወደ ግብፅ ለባርነት ሸጡት። በዚህም የቅናታቸው መንስኤ የነበረውን የዮሴፍን ህልም እሳት በውሃ እንደሚጠፋ እንደዛው ፈጽሞ ያጠፉት መስሏቸው ነበር። ይሁን እንጂ በታሪኩ መጨረሻ ላይ የዮሴፍ ህልም ተፈጽሞ ወንድሞቹ ሁሉ በእርሱ ቁጥጥር ስር ዋሉ። የሰሩት ክፋት ትልቅ ፍርሃት በለቀቀባቸው ጊዜም ዮሴፍ እንዲህ አላቸው ዘፍጥረት ሀምሳ ሀያ እና ሀያ አንድ ላይ እናንተ እኔን ለመጉዳት አስባችሁ አድርጋችሁት ነበረ። እግዚአብሔር ግን ዛሬ እንደምታዩት ሁሉ የብዙዎችን ህይወት ለማዳን ለበጎ ነገር አዋለው። አሁንም ቢሆን አትፍሩ፣ ለእናንተ ለልጆቻችሁ የሚያስፈልጋችሁን ሁሉ አደርግላችኋለሁ አላቸው። ሀሌሉያ። እንግዲህ ከነዚህ ሶስት የመጽሐፍ ቅዱስ ታሪኮች በሰው ልብ ውስጥ ብዙ ሀሳብ ቢኖርም የሚፈጽመው ግን የሚፈጸመው ግን የእግዚአብሔር ሀሳብ እንደሆነ መረዳት እንችላለን። የእርሱ ሀሳብ ደግሞ ከኛ ሀሳብ መንገዱም ከመንገዳችን ሰማይ ከምድር ከፍ እንደሚል እንዲሁ ከፍ ያለ ነው። እኛ እንደ ሳኦል የምናስበው የጠፋብንን አህያ መፈለግ ይሆናል። የእግዚአብሔር ሀሳብ ግን በልጁ በኢየሱስ ክርስቶስ ውስጥ አድርጎ በእርሱ ዙፋን ቀኝ እኛን ማስቀመጥ ነው። ወገኖቼ አምላካችን ይህንን የራሱን ሀሳብ የሚፈጽመው በራሱ መንገድ ሲሆን ማንም በእርሱ መንገድ ላይ ቆሞ ሀሳቡን ሊከለክል የሚችል የለም። እንግዲህ ያው እስኪ ይህንን ተረድተን እኛም እንደ ኤርሚያስ እንዲህ ብንል ብለን ልናውጅ እንችላለን። እግዚአብሔር ሆይ የሰው ሕይወት በራሱ እጅ እንዳልሆነች፣ አካሄዱንም በራሱ አቃንቶ ሊመራ እንደማይችል አውቃለሁ። ኤርምያስ፣ 10 23። እኛም ይህንን ስናውቅ ልባችንን አጥብቀን መጠበቅ እንችላለን። ሀሌሉያ! አሜን። የዘላለም አምላክ የዘላለም ንጉስ እግዚአብሔር ሆይ ክብር በሰማይ ክብር በምድር ላንተ ይሁንልህ። ዘማሪው እንዳለው ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ስምህ ይባረክ። አባቶች ዛሬም ስለ ቃልህ እናመሰግናለን። አባት ሆይ እኔም ሆንን አድማጮቻችን ሁሉ በልባችን ውስጥ ብዙ ሐሳብ ቢኖርም እርምጃችንን የምትወሰንልን እና የአንደበት መልስ የምታዘጋጅልን አንተ መሆንን የሚፈጸመውም የአንተ ሐሳብ መሆኑን በማስተዋል እንድንኖር በክርስቶስ ኢየሱስ ስም በጸጋ እንድትረዳ እንጸልያለን። ክብር ሁሉ ላንተ ይሁን። በጌታ በኢየሱስ ስም አሜን። ቃሉ ቃሉ ከማር ይልቅ ይጣፍጣል፣ ቃሉ ቃሉ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።